በክልሉ ሰላም እንዲሰፍንና ሕዝቡ የልማት ስራውን እንዲያከናውን ለማድረግ መንግስት ህግ የማስከበር ስራውን አጠናክሮ እየቀጠለ መሆኑን የአማራ ክልል ሰላምና ፀጥታ ቢሮው ምክትል ኃላፊ አቶ በሪው መንግስቱ ተናገሩ። መንግስት በሚያደርገው የሰላም ማስከበር ዘመቻ የሰላም ችግር ያለባቸው አካባቢዎች ወደ ሰላም እንቅስቃሴ እየተመለሱ እንደሚገኙ ገልጸዋል። አዲሱ ተስፋዬ በአማራ ክልል ያለውን የሰላም እጦት ችግር ለመፍታት በመንግስትና በህዝባዊ ተሳትፎ በርካታ ተግባራት እየተከናወኑ ይገኛሉ። የደቡብ ጎንደር ዞን የጸጥታ አደረጃጀቶች በዞኑ ወቅታዊ የሰላም ጉዳዮች ዙሪያ በደብረ ታቦር ከተማ ውይይት አድርገዋል። በውይይቱም የህዝቡን ሰላም ለማረጋገጥና ልማትን ለማፋጠን ሰላም ማስከበር ላይ ትኩረት ማድረግ እንደሚገባም ተጠቅሷል። በዞኑ ያለውን የሰላም ሁኔታ ለማሻሻልና ህዝቡ መደበኛ ተግባሩን እንዲያከናውን ሰላምን በማስከበር ረገድ የጸጥታ መዋቅሩም ከመቼውም ጊዜ በላይ እየሰሩ መሆኑን የጸጥታ አደረጃጀት አባላት ተናግረዋል። ሰላም ከሌለ እኛህደን ልጅ አናሳድግም፣ አርሰንም አንበላም። ይኸው እንደዚሁ እየተሰቃየን ነው የምንኖረው ማለት ነው። ግን ዙሮ ዙሮ አሁንም ቢሆን እኛ በአንድም በሁለትም ማለት ነው ወደ እኛ የሚመጡልነን በምክር የሚመጡት የተመከሩ የሚመጡ አሉ አንዳንዶች ደግሞ በቃ ዝም ብለው በቃ በሰው ንብረት ለማደር የፈለጉ ደግሞ የጸጥታ ይሉን በማደራጀት ያለ ነው። እኛም ቢሆን ኔትወርኩን በማስፋት እየተደመሰሱና እየተመቱ ያለበት ሁኔታ አለ። ሰላም እንዲመጣ እንፈልጋለን። አሁንም ወጣት የሚባልም ሽማግሌ የሚባልም ማንኛውም አርሶ አደር የሚባልም ማንኛውም አካል በቃ ማንኛውም አካል እየተነጋገርነ እውነት ሀገራችን ለማልማትና ነጻ ለማውጣት ከሆነ በንግግር ቢፈታ ሰላም መጥቶ ማህበረሰቡ እፎይ ብሎ አልምቶ አምርቶ ቤተሰቡን ቢመራ የተሻለ ይሆናል። ህዝቡ አሁን እየደረሰበት ካለው የሰላም እጦ ችግር በአጭር ጊዜ ለመላቀቅ የመንግስት መዋቅርን መደገፍ እንደሚገባም አሳስበዋል። ሰው በስሜት ይሄዳል፣ ባለማወቅ ይሄዳል፣ በመገፋት ይሄዳል፣ የራሱም ዓላማ አለው። ነገር ግን ዞሮ ዞሮ የመጨረሻው ጊዜ ማንኛውም ሄደ ማንኛውም ሄደ ሰላም ለማንጣት ስለሆነ እኔ ከምንም በላይ የሰላም ዋጋው ሩቅ ነው። ሰው ቢበስል ቢመካከር ቢነጋገር፣ ስለዚህ ካህኖችም ተጨምረውበት እንደው ሰላም የሚሆንበትን መንገድ ተመካክሮ ይቅርታው ሰፍኖ እንዲው ይቅር ተባብሎ ሁሉም ሰው ሰርቶ ቢበላ። የአማራ ክልል ሰላምና ፀጥታ ቢሮ ምክትል ኃላፊ አቶ በሪሆን መንግስቱ ባለፉት ጊዜያት በክልሉ በታጠቁ ኃይሎች በርካታ ሁለንተና እንቅስቃሴዎች መስተጓጎላቸውን ጠቅሰው ይህንን አይነት መጥፎ ተግባር ሊቆም እንደሚገባም አሳስበዋል። የአማራ አርሶ አደር በነፃ ወጥቶ ገብቶ እንዳይሰራ እጅና እግሩን ቀይዶ ይዞ በማገት ያልተገባ ገንዘብ በመጠየቅ አሽከርካሪዎች ለህዝቡ የፋብሪካ ምርቶችንና የግብርና ምርቶችን ከቦታ ቦታ እንዳያንቀሳቀሱ ማዕቀብ በመጣል የንጹሐን ነጋዴዎች ንብረትን በማቃጠል በዚህ መንገድ የሚመጣ ውጤት የለም፣ የሚመጣ ለውጥ የለም። አሁን አሁን ማህበረሰባችን በእጅግ ይህን ሁኔታ እያወገዘ በከፍተኛ ሁኔታ ከመንግስት ጎን ቆሞ ህግ እያስከበረ በመሆኑ በአጭር ጊዜ ውስጥ ይህን ሁኔታ መልክ እናስዛለን ብለን እናስባለን። በጸጥታ መዋቅሩና በሰላም ወዳዱ ህዝብ ትግል በክልሉ የነበረው ውስብስብ የሆነ የጸጥታ ችግር እንዲፈታ መደረጉን የገለጹት አቶ በሪሁን አሁን ላይ በክልሉ ህዝቡ በፊት ከነበረበት ሰቆቃም እንዲላቀቅ ህግ የማስከበር ዘመቻ እየተደረገ ነው ብለዋል። አሁን ሰሞኑን በተካሄደው ኦፕሬሽን ሁላችሁም እንደምታውቁት በጣም ቀንደኛ ቀንደኛ የሚባሉ የታጠቀው ኃይሎች ይህንን ዝርፊያና የመኪና እገታን የሚያስተባብሩ ኃይሎች በከፍተኛ ሁኔታ በምህረት የሚገባው እየገባ ነው፣ የሚደመሰሰው እየተደመሰሰ ነው። በዚህ መንገድ እየመጣ ያለው ውጤት እጅግ በጣም ጥሩ ነው ማለት ነው። ስለዚህ የፖለቲካና የጸጥታ መዋቅራችን ከመቼውም ጊዜ በላይ ተቀናጅቶ የህዝባችንን ሰላም የድረሱልኝ ጥሪ ምላሽ መስጠት መቻል አለበት ማለት ነው። መንግሥት ዛሬም ትናንትም ነገም ለሰላም ሲል በሩን ክፍት አድርጎ የሚጠብቅና ሰላምን ለማረጋገጥ አስፈላጊውን መስዋዕትነት ለመክፈል ዝግጁ መሆኑን ያረጋገጡት የሰላምና ጸጥታ ቢሮ ምክትል ኃላፊ የታጠቁ ኃይሎች መንግሥት ያዘጋጀውን የሰላም ጥሪ እንዲቀበሉም አሳስበዋል። እጅግ በጣም የሚያጓጉ ህዝብ በጉጉት የሚጠብቃቸው ልማቶች ዛሬ በዚህ ኃይል ምክንያት ተደናቅፈው ቁመው ይገኛሉ። ስለዚህ ይህ ሀገር የሚቀየረው በስራ ነው፣ በሰላም ውስጥ ነው ሁላችን የምናሸንፈው ስለዚህ አሁንም ቢሆን በጫካ ያሉ የታጠቁ ኃይሎች ዛሬም ቢሆን እንደ ወንድሞቻችሁ ከወንድሞቻችሁ ትምህርት ወስዳችሁ በሰላማዊ መንገድ ገብታችሁ ሕዝብና መንግሥትን ለመካስ ራሳችሁን ብታዘጋጁ መልካም ነው ብዬ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ።